አንቺን ጅንኑም የማን ወጥቶ የማን ይቀራል? ያንችን ጅንኑም የመዳም ቀመሞች አለባችሁ። እኔ ለዚህ የፈለገ ስራ ቢፈቱ አያገኙትም። ለምን የኛን ብቻ ቆፍራችሁ አወጣችሁ? የጅንኑ ራሱ አለባችሁ። የጅንኑ የመዳም ቀመሞች ከእናንተ የሚያመልጥ የለም። የጅንኑንም አወጡ። ቆፍራችሁ ቆፍራችሁ እግሩን፣ እጁን፣ ጭን ምናምን ያው ገጣጥሞ እንዲያት ነው የማደርጋቸው። ግድ የለሽም ቆፍረው ያጣሉ። ምን ነበረች ያለችው? አንቺ ጋር የነበረችው ከእንትንም ቢሆን ያወጡታል ብላለች። አዎ በነገራችን ላይ ከእነሱ የሚያመልጥ ነገር የለም፣ ግን አያገኙትም። ለምን ተፈጥሮ ነው። ሰራተኞች ይሰሩ አይደለም ስራቸው በትክክል ምናም ብለው ማዳሞች ተሰባስበው ያወሩ ነበር። ስብሰባ ላይ ተቀምጠው ነበር ስብሰባ ላይ ሆነው የኔ ማትሰራም የኔ ማትሰራም ቲክታክ ላይ ምን ተፈጥሮ ነው? የተፈጠረውን አጀንዳ ራሱ እነ ማዳም ደርሰውበት በተልተቀል፣ ከብዙ ልፋት በኋላ እና፣ እባካችሁ ሰዎች ስትጽፉም ስትሳደቡም ስራ እየሰራችሁ መሆን አለበት። አይ አብዛኞቹ እዚህ ጋር የተቀመጡት በነገራችን ላይ ማርያም ደስ ስላላቸው ነው። መጥፎ ኮመንት ምናምን የለም። ደስ ብሏችሁ ነው አይደለም? አንድ መጥፎ ኮመንት አላየሁም እስካሁን አሁን ያለ ምክንያት አለም እዚህ ቁጭ ብለን ታብታብ ያስደረግን ያለ ነው። አለማው ቀሚስ እንድትገዙ ነው። ሁለተኛ የወሬ የጥማት ያለባቸው ሰዎችን ምግር መንገዳችሁ ለዛሬ ሪከርድ የሚሆን ነገር ጨምቃችሁ እንድታወጡ እያመቻቸንላችሁ ነው። ወንድማችን ሞገደኛው መንገደኛው ነው የሚለው፣ ያው ሞገደኛው ነው የምለው የሚለው ከታችን ባህል ሀገሯ ና መጥቶ ያው ማወረዋለኝ ግን በዚህ ታብታብ አልጀምርም። ሁለት መቶ ሺ እኔ ደግሞ ሺ ሁለት መቶ ሺህ ታብታብ አስደርጋለሁ። አንተ ተዘጋጅ ብዋለሁ። እናንተ ሁለት መቶ ሺህ ታብታብ ስታደርጉ እሱ ይጀምራል፣ እንደ አባይ ይፈሳል። እናንተ መቅዳት ነው። ዘወልቃይት ከረዥም ጊዜ በኋላ ፎቶ ተገኝ አላለኝም። በነገራችን ላይ ዘወልቃይት እዚህ ቤት እግር አብስቶ ነበር። እግሩን አሳጥሬ ነው የምጥለው። እግሬሻ አለው አዎ አይ መጣም እኮ አቆይላና ደው ፈልጌ ነው። እስኪ ሁለት መቶ ሺህ ያስገቡት ሰው ግን የታለ? ሁለት ሺህ ብቻ እኮ ካሜራችሁን ደቅኑ። ሁለት ሺህ ሰው ብዙ ነው። አብዛኛው አካውንት ተዘግቶበታል። የሰው ፎቶ የፖስቱ ሰው ነው። ይህንማ ፖስቼ ከተዘጋም ይዘጋ እያሉ የፖሰቱ ሰው የተዘግቶባቸዋል። ነገረኛ ምን አይረሳኝ ምን መሰለህ

አደራችሁ ነው? እንዴት ዋላችሁ ነው? እኛ ጋር አደራችሁ ነው። ማሄን አሁን ስለተነሳ እኮ ነው። አደራችሁ ነው ይባል እንዴ? እንዴ! እንዴ! አውቂያታለሁ፣ አውቂያታለሁ። መልካም ሰው፣ ለወገኗ ተቆርቋሪ፣ ለህዝቧ የምትቆመው ደላላ ለማትቆጠሷ መሲ ደህና ነኝ። እንዴት ነሽ? ያንቺን ጅንኑን የማን ወጥቶ የማን ይቀራል? ያንቺን ጅንኑን የመድሀም ቀመሞች ስራ አለባችሁ። እኔ ለዚህ የፈለገ ስራ ቢፈቱ አያገኙትም። ለምን ለምን የኛን ብቻ ቆፍራችሁ አወጣችሁ? የጅንኑ ራሱ አለባችሁ። የጅንኑ የመድሀም ቀመሞች እናንተ የሚያመልጥ የለም። ምኑንም አወጡ፣ ቆፍራችሁ ቆፍራችሁ እግሩን፣ እጁን፣ ጭን ምናምን ያው ገጣጥፎ እንዲወት ነው የማደርጋቸው። ግድ የለሽም፣ ተይ ቆፍራ ያውጣሉ። ምን ነበረች ያለችው አንቺ ጋር የነበረችው? ከእንትንም ቢሆን ያወጡታል ብላለች። አዎ፣ በነገራችን ላይ ከእነሱ የሚያመልጥ ነገር የለም፣ ግን አያገኙትም። እኛም ብለን ነበር መሲዬ እኛም ብለን ፎክረን ነበር ባላገሯ የዘሜህት እኔ በአካል ሁለቴ ነው ያየኋት እና ሁሌ ነው የምላት ማሂ ማርያምን ሁሌ ነው የምላት እና ፊሊተር የሆነ ቅጣት ቢኖረው መቀጣት ያለባት ሰው እሷ ናት በጣም ነው በአካል የምታምሩ በጣም ማለት ነው በጣም እግዚአብሔርን በጣም ቆንጆ ናት። በጣም ስርዓት አላት። በቃ ሁሉን አረማመዷ ራሱ ስርዓት አለው። እና በዚሁ ቀጥይ፣ የእኔ እናት አመሰግናለሁ መሲዬ። እና ወንድማችን ደግሞ አፍሳሃል። እውነት ነው እውነት ነው እውነት ነው መሲዬ፣ እንደ ሀገር ዩናይትድ አረብ ኤምሬትን ያለች አንዲትን ሞዴል በምሽቅ የብዙ ሰው እጅ አለበት ለማራገፍ ነው ያለውኛ። እዚህ ሽንታ ለምን ብዙ ጦርነት ገጥመን ብዙ ጦርነት ገጥመን ነበር መሲ፣ አልነበርሽም ጦርነቱ ላይ? አዎ ጣሊያን ኢትዮጵያን እንዳላንበረከከ አንተ ደግሞ ዱባይን አንበርክከ አሳይተህናል። ጀግና ነው እንደ ቀላል እና በጣም ነው ደስ የምትሉት። ወንድ ልጅ ደግሞ ለሚስቱ ለፍቅረኛው እንደዚህ ደጀን ሲሆን ደስ ይላል። በቃ በጣም ነው የምታምሩት። ማንም ምንም ቢላችሁ ቲክታክ ላይ አንድ ሳምንት ከበሮ ቢመታ ነው ከከበሩ በኋላ እጃችሁ ቆስሎ ስለሚተዉት ታብታቡን ስለሚቀር እናንተ ወደፊት ብቻ ሂዱ። ወደፊት ቀጥሉ መንገዳችሁን ወልዳችሁ ከብዳችሁ ለማየት ያቁለን። በዚሁ ቀጥሉ። አሜን። ቴንኪ መስዬ ቴንኪ ማን አለች። እናቴንም እህቴንም ሚስቴንም ሁሉም ነገሬ እሷ ናት። መስዬ እናመሰግናለን። ለመልካም ምትሽ እንግዲህ ከጎናቸው እንደምትሆኝ ያው አንጠራጠርም ያም እንግዲህ ሰርግ ለመብላት ያብቃል። እንዴ ሰው ሰርግ መብላት ማንም ሰው ምኞቱ ነው። እና የምንወዳቸው ናቸው። ማስተዋል የተሞላበት ይሁን፣ እግዚአብሔር በመካከላቸው ይሁን፣ እሱ ነው የምንለው። ቀልዱ ቀልድ ነው እንደ አይነት ነገር ሲመጣ በጣም ቻለንጅ አለው። ቻለንጁ ቀላል አይደለም። ያንን ለማለፍ ደግሞ ፈጣሪያችሁን በማመን ወደ ፈጣሪ በመቅረብ ሁሉን ነገር በማስተዋል ለማለፍ ሞክሩ። ላይ በላይ የወራም ሁሉ ነገር በውስጥ ሚሆን በደንብ ማብራት ይኖራል። ብዙ መሰናክል ይኖራል። ሰይጣን የሚፈትነው የሰው ልጅ በተለያየ መልኩ ስለሆነ እናንተ በዛም ነገር ሬዲ መሆን አለባችሁ እና ፍቅር፣ ፍቅሩ ብቻ ሳይሆን ቻለንጅም አለው። በጣም ትፈተናላችሁ። እውነቴን ነው የምላችሁ። እና ደግሞ በቤተሰቦቻችሁ ፊት እንደዚህ ቁጭላችሁ ለመመረቅ ያብቃቸው አሜን በሉ እና መንገደኛ ለባም ሴት ከእግዚአብሔር ናት እና እውነት እግዚአብሔር ነው የሰጠህ በጣም ነው የምወዳት ታውቃለህ። ደግሞ ሁሌ ነው የምነግራት ይህንን ታቃለ እሰማሻለሁ እኮ መሲ፣ አንቺ ነሽ መታቂ እንጂ እኔ ያውቅሻለሁ። እና በጣም ለባም ሴት ናት። በጣም ስርአት ለጫዋል ሴት ናት። እግዚአብሔር አምላክ አይለያችሁ ደነው አሉ በሉ። መሲ መልካም ስራ፣ ቴንኪው። በጣም ነው የምናመሰግነው አንቺን። በርቺልን የምትሰሪው ስራ ሁሉ ነው ያለው በጣም ጠንካራ ልጅ ነሽ ለእህቶች የቆምሽ፣ ለተጎዱትን የምትቆረቆሪ ነሽ እና እግዚአብሔር ያው ጨምሮ ጨማምሮ እውቀቱንም ሁሉም ነገሩም ግርማ ሞገሱን የሚያጎናጽፍሽ። አሜን። ወንድም ያው አመሰግናለሁ። ሰላም። አሜን። መሲ ብርጅስቶን። በነገራችን ላይ በጣም ያው ሰው ባለበት ማውራት ስለሚደብረኝ ነው። ጥሩ ልጅ ናት። ብዙ ነገር አይቻታለሁ፣ እና ሰው ብሔር ምንም ሊሆን ይችላል ግን እንደዚህ አንዳንዴ ደግሞ ሰው ደስታም ሲያስደስት ጥሩ ነው እና መሲ እናመሰግናለን። ነታችን አጅሻለው አንዳንድ ቦታም ላይ ቴንኪው